ስሜ ያና ዳና እባላለሁ። እግዚአብሔር ያደረገልኝ ብዙ ነገር ነው። እግዚአብሔር ክብሩን ይውሰድ። ጌታ ይባርክ። አሜን። እሺ መስክርልን እና ሁላችሁም እግዚአብሔር እግር የሰጣችሁ ወንድሞች እንቆማቸው እግዚአብሔር እንድታመሰግኑልኝ ሁላችሁ የሱስ ክርስቶስ ያድናል፣ ያድናል ብቻ ሳይሆን ድብን አድርጎ ያድናል። አሜን በል አሜን በሉ። አትፍዘዙ፣ ነቃ ነቃ በሉ። ለምን የመጣው ነገር እንዳይሾልክ፣ ሾልክ ጠገቢ እንዳያልፍ። አሜን በል እና ነጥቃ ውሰድ። እግዚአብሔር ድንቅ ነገር አድርጎልኛል። እግዚአብሔር ያደረገልኝ አንደኛ እዚህ ቤት መጣሁ፣ መጥቼ አላውቅም ነበር። ቦታ ያጣችሁ ሰዎች እግዚአብሔር ለእናንተ ይናገራል ዛሬ አኔም እንደናንተ በዛ መጥቼ እዛ ጋር ቆምኩ። እግሬ ተንቀጠቀጠኝ። ጌታ አንደኛ ነገር ተናገረ። ጌታ ተናግሮኝ ነገርሽ ሁሉ የተዘጋጋብሽ ሴት ነስልኝ፣ አዎ ብዬ አልቅሼ፣ ጌታ ከዚህ ደቂቃ ጀምሮ ከፈትኩልሽ ከፋፈትኩልሽ አለኝ። አሜን አልኩ። እንግዲህ አልፈዘዝኩም። አየር ላይ ነው ወስርኩ። የሱስ ጌታ ነው እና አጠገብ ያለ ሰው ምን ይለኛል? ይሄን ዲኑ አትበል አንተ የመጣበት ዓላማ ታቃለ እና ጥቀውጣ እና ቆምኩ። በጣም በቃ እግዚአብሔር በቃ አስደነቀኝ። ከዛን ቀን ጀምሮ እግዚአብሔር የበረከት ምንጭ ከፈተልኝ። ድህነት የሚባል እግዚአብሔር በካልቾ መታልኝ። ሃሌሉያ ኢየሱስ ጌታ ነው። ነገር ሁሉ እየተዘጋጋበት ሴትን ሴትን ይላል ጌታ አለ፣ እና ትክክል አለ። ሐሙስ ማታ ደግሞ ያለቀስኩ በቃ ለልጆች አሉና አንዱ ይቴናትና አንዱ ልጄ ነው ላላባት ነው ያሳደግኩ ልጄ ከፋኝ። በቃ ለእኔ እግዚአብሔር ሰው አንድ ብሪ ጀምሮ ጨንቆኛል ከፍቶኛል እና ፓስፖርት አወጣሁ። ፓስፖርት አውጪ አውጪ ይለኛል ጌታ አወጣሁ እና በቃ አልኩህ፣ ልጆቼ ሰብስብን ማታ አረብ ሀገር እሄዳለሁ ጌታ ከተናገረኝ ብዬ እሱን ተወራርጄ ነው መጣሁ። ለሰው ግን ምን በሉ። ለሰው አገልግሎት እሄዳለች ትላላችሁ። እኔ አንድ ሁለት ዓመት ልጥፋና ሰሪቼ እመጣለሁ። አገልጋይነሽ እንደ ማጣት ከሰው በታች። ሰው በጣም ክፉ ነው። ደይነት በጣም ቆሻሻ ናት። እንዲም የምታምር ሴት በቃ እንዴት እንዳረገኝ። እግዚአብሔር ግን መታልኝ። ኢየሱስ ጌታ ነው። ከዛ ደቂ ከዛ እሱም መጥቼ መሰከርኩ። እግዚአብሔር ሰው እንደዚህ አለኝ። ይሁን አለ ሁን አላለም ቅር አለ ቅር አለኝ እሱ ቦታ ላይ በቃ ሁሉም በአንድ እንዳይመጣ ነው ለካ ጌታ አንድ ላይ ከዛ እሽ ሱ ቅር ብሎኝ ያን ያገኘውን ነገር ድሮ የረሱኝ አገልጋይ ነኝ ባይዘው ነብያ እናባላለ እግዚአብሔር ይመስገን እና መጣውና እዚህ ጋ መሰከርኩ። ሲመሰክር እግዚአብሔር ሰው ሁሉም ነገር ሆኖልኛል፣ ግን አንድ ነገር ያቀራ አለ ተተተ የቀረውን ጠራለሁ በቃ አለ ሌላ ነገርም

ሳልናገር ጌታ መንፈስ ቅዱስ ገለጠልና እዚ ጋነ ያንቾ ብሎ ተንበረከኩና ጸለልን እና የዘርግ ሙዚቃ ክፈቱለት ምናምን አለ። የዘርግ ሙዚቃ የሰርግ ይችላል። ኔ ጌታ መከራዋን ያስረሳት፣ የልቦዋን ጥያቄ ሁሉ ይስጣት፣ የጠየቀችው ሁሉ ዛሬ ትቀበል። ድህነትን እንዳስረሳ ችግርን እንዳስረሳ፣ የታመነ ቤት ስራ አላት። ጠራ ወደሷ ይሁን አለ። በቃ ያቀን ነው አገባ በቃ ሌሉያ የታል ሳቢ የታል ኢየሱስ ያድናል እኔ ያቀን እዚህ ቀለበት እንዳሰርኩ ምናምን ነው። እኔ እንኳን የኔ ቆንጆ ምለኝ የለም። እውነት ለአስር ዓመት የኔ ቆንጆ ምል የወንድ ድምፅ አልሰማሁም። እውነት ለምን? እግዚአብሔር ነገሩ ዘጋው። ለምን? ልቤ በጣም ክፍት ስለሆነ እንዳልጎዳ አገልግሎቱን እንዳልተው ጌታ እንዳይሰደብ፣ እዛ በቃ ጌታ ነገሩ ዘጋ። የኔ የሆነ ሰው ካልመጣ የኔ ጌታ መንገዱ ዝጋ፣ በሩ ዝጋ ብዣ አለሆነ፣ እንደዛ ዘጋው ጌታ ኢየሱስ ጌታ ነው እና ሰርፕራይስ አረግሻለሁ፣ አለኝ በአቁሜ ውስጥ እየጸለሁ አራተኛ ወር ላይ ጠብቅኝ አለኝ። እንዴ እሺ በቃ ብዬ ጌታ ሆይ አራተኛ ወር ገባው ጌታ እግዚአብሔር ሰውም ጠራዋ ሰውዬ ተኝቶ ከሆነ ቀዝቅዝልኛል፣ ተኝቶ ከሆነ ቀዝቅዞ ጌታ ሆይ

ከሁለት ሳምንት ሰውዬ ደወለ። ለዘመናት የጠበቃችሁትን ቤት የመጨረሻ ቀን ይሆን እና ጣበጣም የሚገርማችሁ ነገር በቪዲዮ ነው የተደወለ። ኢትዮጵያ መጥቻ ንች ላገባ ነው አለኝ።

ገብቼ ነበር እና ተጎድቻለሁ። ለወንድ ልጅ ጥሩ አመለካከት እንዳይኖር አርጎኛል እና በጣም በቃ ልቤ በጣም በቃ እንደው ልጄንም ያሳደግኩ ያገለግልኩ ኖራለሁ ብዬ አንዳንዴም ተስፋ ቆርጣለሁ። አንዳንዴ አገልግሎት እጄ ደግሞ በቃ የሆነ ነገር ሲያጋጥመን ጌታ በቃ ምና በቃ የሆነ ተደበላለቀ ነገር ነበር እና እግዚአብሔር እንገራችሁ እዚህ ትክክለኛ ቅባት አለ። የፈለገ ሌላ ቁራቆንቦ የፈለገች ታውራ፣ እናንተ ትክክለኛ ቤት፣ ትክክለኛ መንፈስ፣ ትክክለኛ እግዚአብሔር የሚሰራበት ነው። ለበስኩበት የዚህ ቤት ክብር፣ በላውበት ዳሰስኩበት፣ ጨበትኩበት። በተጨባጭ ነው እንጂ ገና የሚመጣ ነገር እና አደለም፣ የሆነ ነው የምነግራችሁ እና በጣም የመጨረሻ ታቃላችሁት በጣም ብዙ ነገር ውስጥ ነው ያለው። እሱን አላነሳም ሰዓት ስለማይበቃ እንደጌታው ብዬ ለምን ደንግጫ አለው ኢትዮጵያ መጥቻን ሲና አገባለሁ በሀያ ሰባት ስለል ቀስ ያልኩ በተቀመጥኩበት ወንበር ላይ ተንሸራተትኩ እና እና ልጄ ፊት ለፊት ተቀምጦ ነበረ። ይተማልች ምን ነው አለ ምንም አይቆይ መጀመሪያ ላረጋግጥ ላረጋግጥ አልኩና ስልኩን ዘጋ። ድጋሜ ደወል። በድንጋጤ ነበረ የዘጋው እና ደወሉ በቃ፣ እኔም እኔም በድንጋጤ ነው፣ እኔም አልገባኝም፣ ለእኔም ሰርፕራይዝ ነው። ሆነ አናን እጅ ያገባለሁ ኢትዮጵያ ላይ በቃ ይመጣል፣ ተዘጋጂ፣ አንዳንድ ነገር ይላክልሻል ሆቴል፣ አንዳንድ የምታዘጋጂ የምጠሪ ነገሮች ምናምን ተዘጋጂ ተባልኳ። እኔ በድንጋጤ ማንጠርቼ ማንተዋለሁ። እና ነገሩ ስለፈጠነ ሁለት ሳምንት ውስጥ እኮ ነው። እና እግዚአብሔር ዘግቶ ሰርቶ ከፍቶ ሰጠኝ። እና እግዚአብሔር አስደነቀኝ፣ አስገረመኝ። ካለበት ጠራ፣ አለ ያለ እግዚአብሔር ሰው እዚህ ጋር ተንበርክኬ ለካ እግዚአብሔር ሰውዬን እንቅልፍ እያሳጣ ነው። እና እውነትም ከሩቅ ነው የጠራው፣ ከሩቅ ነው ጌታ እየጠራው የእግዚአብሔር ሰው አንተ ላይ ያለ ቅባ፣ ከሩቅ የሚጠራ ነው። የሚባርክ ነው። የሚዳስስ ነው። ይሄ ማግባት ብርቅ ሆኖ አይደለም። ማንም ያገባል። ሼቅም ያገባል። ቄስም ያገባል። ጃንዲራም ታገባለች። ጃንዲራ ብርቅ አይደለም። ግን ብርቁ ምንድነው? የሆነ ያላገባችው ወንድም ሴትም ስሙኝ ብርቁ ምንድን ነው? ጌታ ያለበት ተናግሮ ሲያመጣ እሱ ሲያመጣ አመቻችቶ ነው። ጌታ የሚሰጥሽ አይቆረቀርም። በቃ ጌታ የሚሰጥሽ ነገር መልካም ነገር ነው። በቃ ለዚህ ነው የጌታ ነገር የሚመቸው። ለዚህ እኔን አሳረፈኝ እግዚአብሔር አሳርፋች። ለዚህ እግዚአብሔር ድንቅ ያደረገልኝ እና ሁለት ወር ነው ካገባው እግዚአብሔር ሰው ክብር ለኢየሱስ፣ አሜን። ያው ፎቶውን እያየሁት አገልጋዮች ሰጡኝ። በጣም ነው የሚያምረው፣ ደግሞ ያምራል። እንደ ፈረንጅ አይደለም፣ ቆንጆዬ ነገር ነው። አንድ ቾ አማርኛ ይችላል? አልችልም። አስር ዓመት ሙሉ ሄሎ ሄሎ፣ ቆንጆ ያለሽ የለም፣ የለም አሁን ሃኒ ስዊቲ ነው የሚልሽ። ኧረ በቀና ያ ጊዜ፣ አይ ጌታ እ ጥፍ አርጎ ነው ከፈለች ደግሞ ፍቅር በቃ ለስንት ዓመት ያጣው ፍቅር ካሳ ድርራ ቤት በቃ ደራርቦ ነው ያመጣልኝ ቤታ አጋባይ ሼዳለ አጋባይ ደራርቦ ነው ያመጣልኝ በቃ በቅን አስር ጊዜ ደግሞ ልጄንም ይወድ ከነበላ ልጄን ይወዳል፣ እና እግዚአብሔር ካሳ ከፈለልኝ እንደ ተናገረ ያደረገልኝ። እና ብዙ ዘመን የጠበቃችሁ ጌታ ዛሬ ይመጣላችኋል። እና የእግዚአብሔር ሰው እቺ መዝሙር አንድ ጊዜ እሺ፣ ብችልም ባትችልም አከሚጠከከኒ ጎዴ እ የሰላሞን እሺ አንዴ ብዘምርልኝ እኔ የመጀመሪያ ቀን ስትመሰክር እኔ ስተነብይ ባት ሁሉ አስታውሳል። ፐርፕል ቀሚስ ለብሰሽ ፐርፕል፣ ወይን ጠጅ እና እዛ እዛ ጋ አንተ ዛ ስኩዌር ስኩዌር የለበስ እሱ ጋር ነበረች። የሆነማ የሚያስፈጽም ቅባት አለ እዛ። እና ቆይ ስሙኝ፣ ቆይ ስሙኝ፣ ቆይ ስሙኝ፣ አንዴ ቆይ ስሙኝ፣ ቁጭ በሉ። ይኸውልህ እኔ ሁሌ የምነግረህ እንትን ማይንዴ እንትን አይደለሁም ጀዝባ አይደለሁም። ቆንጆ ጭንቅላትን ያለ እንዲሁም አራዳም ነኝ ቆንጆ አሪፍ ነኝ፣ ግን ከልቤ ነው። ይሄ ትምህርት ቤትም ትምህርት የማይገባው ምናምን አይነት አልነበርኩም፣ በጣም አንብለስድ። ግን መንፈሳዊ ዓለም ላይ እንደ ህፃን ነው መሆን። ለዛ ነው የሚረዳኝ። ብዙ ቆቅ ጴንጤ ከዚህ ዓለም ድርሻ የለው። ብዙ ቆቅ ጴንጤ አሁን ብድር ላይ የሚለቀቀውን የቀባት ዓለም አይገናኝም። መንግስተ ሰማት እናገኘዋለን ግን ከዚህ ዓለም አሁን አሁን ሁ አየ የአን ቾባል ሲያምር ብታየ መታ ቬሎ ለብሳ እንግዲህ እሷ የመሰከረች ቀን ያንቀን ምኖረው ምንድን ነበር ያልሽኝ? ያን ጊዜ ማድርበት ቤት ቆርቆሮ በቆርቆሮ ቤት ሽንት ቤት ዘግቶ ነው፣ ሽንት ቤት ላይ እየሰሩ ሽንት ቤት እና እኛ ቤት ውስጥ ያለ ነው። ወደ ታች የሄዳ ወደ ታች በየቀኑ ወደ ታች ወርዳ በቃ ይሰምጠናል ብለን ነበረ፣ እንጂ እኔም ማገለግለው ህዝብ እንዲህ አይነት ህዝብ ነው። እና እንዴት ፕሮስፔሪቲ ሰበክ ትለኛል? ለምን ብልጽግና አወራ ትለኛል? ካታሳ

ለባርካችሁ ነው። ከዚህ ስትወጡ ትበቀሉታላችሁ። ከዚህ ስትወጣ ትበቀለዋል፣ ትበቀለዋል። ቆይ ያኔ እየሰራሽም ታገለግ ነበረ። ምን ነበር? ልብስ ነው ልብስ እያጠበች ሶስት ቤት አረቤ ልብስ፣ አጥባለ። እሱን ትራንስፖርት አድጌ አንቦ አገልግሎት ሄዳለሁ። ሰው በጣም ዳንስፖራ ነው የሚመስለው ግን ልብስ ለብሼ ምናምን እዛ ሲደርስ እዛ ሲደርስ ቀይራለሁ። እንዴት ራስሽን እንደዚህ ሲቅ አድርገሽ ትሰራለች ብሎ ያዝናሉ። ሙስሊም ቤት ነው የሚሰሩ እና በጣም ነው የሚያዝኑልኝ። የሚገርማችሁ ነገር በጣም ነው የሚያዝኑ። ቲብላሱ ይሰጡኛሉ። ሶስት ሺህ ከከፈሉ አምስት ሺህ አድርጎ ነው የሚሰጡኝ። እና ቤት ክራይ የከፈልኩ ለልጄ ጫማ ምን ምን የሚገዛበት የለም። እግዚአብሔር ሰው ከተነበልኝ በኋላ እዚህ ጸልዩልኝ መጨረሻ መስክሬ አንቾ አሉኝ። እዛ ጋ ሴት አቤት ኬት ይመጣል፣ እንዴት ይሆናል በበኩል ይሆናል ሰው ብሎ ሰው ላይ አፍን የሚያስጭን እዚጋብሔር በረከት ወደ አንቺ ሲመጣ ዘልዬ እና እውነት እንደዚህ ነው የሚሰራው። ሀያ ብር ነበረኝ ቤት የመጣው ቀን በባቡር ለምን አስር ብሩ ሲመጣ ነበረ